ያደጉበትን መንገድ ብትሄዱ መጀመሪያ የሚያስቡት ምን ጸጋ አለን ብለው ነው የሚያስቡት። በምንድን ነው ማደግ የምንችለው ምንድን ነው ያለን ጸጋ ብለው ይፈትሻሉ። አንዱ መጀመሪያ የሚያዩት የሰው ኃይላቸውን ነው የሚያዩት። ለብዙ ነገር ለምንሰራው ነገር የሰው ኃይል ጉዳይ ወሳኝ ነው። ሌላው ቀጥሎ የተፈጥሮ ሀብታቸውን ነው የሚያዩት። መሬታቸውን፣ ውሃቸውን፣ አየራቸውን ያያሉ። እነዚህ ነገሮች ተቀናጅተው የሚሄዱበትን ስርዓት ይፈጥራሉ፣ ይበለጽጋሉ። ብዙ አገሮች ድሃ ሀገር ሆነው የበለጸገ ሕዝብ አላቸው። ብዙ አገሮች ደግሞ አገራቸው ሀብታም ሆና ደግሞ ድሃ ሕዝቦች አሏቸው። ይህ የዓለም ሁኔታ ያለ ነው። ለምሳሌ ኮሪያ ብታዩ እንደ ሀገር ድሃ ሀገር ናት። በእንትኑ በተፈጥሮ ሀብት ባላት በአየር ሁኔታ ግን ዜጎች አይበለጸጉ ናቸው። እኛ በተፈጥሮ ሀብት ባለን እምቅ ሀብት አየር ሁኔታ፣ መሬት፣ ውሃ፣ ማዕድናት ብንወስድ ሀብታሞች ነን፣ ግን ድሃ ህዝቦች ነን። ይሄ በደንብ ፈትሸን ብናይ እነዚህን ያሉን ጸጋዎች እንዴት ነው አስተሳስረን ለሀገር ለውጥ ለህዝቦች እድገት ማዋል የቻለው የሚለው ነገር መሰረታዊ ጉዳይ ይሆናል። ስለዚህ በመሰረቱ ያሉ ጸጋዎች የመለየትና እነዚህን ለይቶ የማልማት ጉዳይ ወሳኝ ይሆናል። እንደዞን ስናይ የእኛ ጸጋ ሰፊ ነው። መጀመሪያው የሰው ኃይል ነበር። ይሄ የሰው ኃይል በጣም ጠንካራ ታታሪ፣ በሀገሩም በሄደበት ሁሉ የሚሰራ ነው የሚተጋ ነው። ቤተሰቡን አካባቢውን ለመለወጥ ህይወቱን መስዋዕትነት አድርጎ ይንቀሳቀሳል። የማያቃቸው አካባቢዎች ይሄዳል። በበረሃው ባህሩሩ በባህሩ በውቅያኖሱ አልፎ ይሻገራል። በማያቀው ባህል በማያቀው እምነት ውስጥ ገብቶ ይንቀሳቀሳል። ስለዚህ ጠንካራ የስራ ታታሪ ነው። በዚህ ሂደት ደግሞ ያገኘው ጥሪት አለው። ይሄ ለእኛ አቅም ነው። እንደገና በእነዚህ ሂደቶች ውስጥ ያፈራው ጥሪት ሀብት አለ። ሌላው ይሄን ተቀብሎ ሊያስተናግድ የሚችል በቂ መሬትም አለ። ሁሉ ነገር ብንሰራበት፣ ግብርና ላይ ብንሰራ ሁሉ ነገር ሊያበቅል የሚችል ነው። እኔ አንድ ጊዜ የተጻፈ መጽሐፍ ስናረብ ወራቤ እንደውም አሁን የሚለው ወይ ረቢ ከሚለው ነው የተትረፈረፈ ነገር ስለነበረ፣ ቡናው ስለነበረ፣ ፍራፍሬው ስለነበረ ያጀበው ሰው ወይ ረቢ ነበር ያላት በኋላ ነው ወደ ወራቤ የወሰዳት ብሎ ሲያነሳ ነበር። ሚያነሳ ምንድን ነው ይሄ አካባቢ። ባለፈው የሆነ ምስራቅ ዘመት ሄድኩ። ሰባ ዓመት የሆናቸ ሽማግሌች እንደዚህ አካባቢ ያለቡና በእኛ አገር አልነበረው ነው ሚሉት። አልነበርም በአንዲት ዛፍ አስር ቁና ይነሳ ነበር ብለው ነው ሚያነሱት። ስለዚህ የሳንኩራ ላምፎሮ፣ ሚቶ ሌሎች ቦታ ፊት ሄዱ ታሰው በልዳል አይመቅላን ጊዜላ ታሰው ወይበልዳ አይመቅላን ጊዜ እዚህ መሬታችን የሰጠነውን የሚሰጥ ነው። በደንብ ተሰራ ያለን ውሃም ከፍተኛ ነው። የሚፈሱ ወንዞች ብቻ አይደለም ማየት አለብን። አብዛኛው ከዚህ ከዳገት በታች ያለ አካባቢ በመቶ ስልሳ ከአስር እስከ ሰላሳ አራት ሊትር ይገኛል በሰከንድ ይህን አውጥተን ምናክል ነው የተጠቀምነው የሚለው ነገር በደንብ ማየት መፈተሽ አንዳንድ ቦታዎች በአራት እና በአምስት ሜትር የሚወጣ ውሃ ምናክል ተጠቅመን ማህበረሰብ የሚለውጥ ስራ ሰርተንበታል የሚለው ይሄን ጸጋ እንዴት ነው ያለማነው እንዴት ነው እየተጠቀምነው እንዴት ነው ያገናኘነው ማዕድናት ገና አጥንተን ወደ ስራ አላስገባንም። ከተሞች ያላቸውን አቅም አልተጠቀምንም። አርሶ አደሩ የሚያመርተው ምርት አሁንም በጥሬው ነው የሚወጣው። አሁን አሁንም በርበሬ በጥሬው ነው የሚወጣው። አሁንም ብዙ ቅመማ ቅመሞች በጥሬው ነው የሚወጡት። ውስን ካለን የዱቄት ፋብሪካዎች ውጪ አርሶ አደር የሚያመርተው ምርት ስጋን ጨምሮ የእንሰሳት እንሰሳትን ጨምሮ በአካል ነው የሚንቀሳቀስበት። ይህን ወደ መ- ወደ መ- ማኑፋክቸሪንግ አስገብተን እሴት ጨምረንለት፣ ዋጋ ጨምረን ባለሀብቱም እንዲጠቀም፣ አርሶ አደሩ ደግሞ ተክቶ ይበልጥ እንዲሰራ። አርሶ አደሩ የሚቀበለው ሲኖር ይሰራል። ልክ እናንተ ባለሀብቶች ታታለዎቹ አርሶ አደሮቹ ታታሪ ናቸው። የሚቀበላቸው ህይወታቸውን የሚለውት እስከሆነ ድረስ ቀን ማታ ሲሰሩ እንደሆነ አይተናል። አንዳንድ ሲጨለምባቸው ካልሆነ በቀን መንገዱን ካገኙት በኋላ እንደማይታዩ አይተናል። በባትሪ አብርተው በማታ ይሰራሉ። ሶራን አብርተው በማታ ይሰራሉ። ይህን አይተናል በተጨባጭ መንገዱ ሲታያቸው፣ ሲከፈትላቸው ሌት ተቀል የሚሰሩ ናቸው። መንግስት በየጊዜው ለኢንቨስትመንት መስፋፋት ማበረታታት የሚያግዙ አዋጆች፣ ደንቦችና መመሪያዎች ያው አውጥተዋል። በየደረጃው ለግሉ ኢንቨስትመንት መስፋፋት እየወሰዳቸው ያሉ ወሳኝ የሆኑ ስራዎች ትርጉም ያለው ውጤት ሊያገኝ የሚችለው ደግሞ የተለያዩ አካላት ቅንጅታዊ ስራዎች እንደሆኑ ይታወቃሉ። ከዚህ በመነሳት በዞናችን ፈጣን ዘላቂ ልማት ለማምጣት ጉልህ ሚና ያለው የግሉ ኢንቨስትመንት ለማበረታታት ሰፊ እንቅስቃሴ በማድረግ ላይ መሆኑ ይታወቃል። ይህን ተከትሎ የተዘጋጀ የኢንዱስትሪው ክፍለ ኢኮኖሚ በአጠቃላይ የአምራች ዘርፉ ላይ በተለይ ትኩረት የሚያደርገው ስትራቴጂ ዋነኛ ዓላማው የውጭ ምርቶችን በመጠን በአይነትና በጥራት እንዲጨምር በማድረግና ለዓለም ገበያ በማቅረብ የውጭ ምንዛሪ ግኝትን ማሳደግ፣ ከውጭ የሚገቡ ምርቶችን በሀገር ውስጥ ማምረት፣ የውጭ ምንዛሪ ማዳን፣ ሰፊ የስራ እድል የመፍጠር፣ የመንግስት ገቢ በታክሲና በሌሎች ተጓዳ ክፍያዎች ከፍ በማድረግ መንግስት ሌሎች ልማት ስራዎች እንዲያከናውኑ አጋዣይ መሆኑ በዋናነት የሚጠቀሱ ናቸው። ኩብራትና ኩብራት በዞናችን ለውጡ ተከትሎ የኢንቨስትመንትና ኢንዱስትሪ ዘርፉ ተሳትፎ ለማሳደግ የተጀመሩ ስራዎች ለማጠናከርና ለማስፋፋት ሰፊ እንቅስቃሴ ተደርገዋል። ምቹ ሁኔታዎች ለመፍጠር ጥረት ተደርጓል። በተፈጠሩ ምቹ ሁኔታዎች የኢንቨስተሩ ተሳትፎ ከጊዜ ወደ ጊዜ በማደግ ላይ ይገኛል። ለዚህም ኢትዮጵያ ታምርት ንቅናቄ ጥሪ ተከትሎ የኢንቨስተሩ በኢንቨስትመንትና ኢንዱስትሪ ዘርፉ ለመሳተፍ ያሳየው ፍላጎት ከፍተኛ መሆኑ ማየት ይቻላል። ከዚህም መነሻ ባለፈው አንድ ዓመት ዞና የኢትዮጵያ ታምርት ንቅናቄና የኢንቨስትመንት ፎረም መድረክ ካካሄድን በኋላ አንድ መቶ አስራ ዘጠኝ የፕሮጀክቶች በክልል በምደባና በዞን በልዩ ጨረታ ዘጥቀው መሬት የተረከቡ ሲሆን ከነዚህ ውስጥ ስልሳ አምስት ያህላቸው በኢንዱስትሪ ዘርፍ መሆኑ ዘርፉ የተነቃቃ መሆኑ ማሳያ ነው። እንዲሁም ባለፉት አንድ አመት ሰባ ሶስት አዳዲስ የኢንቨስትመንት ፈቃዶችን መስጠት የቻለ ሲሆን ከዘጠና በላይ ሌሎች የኢንቨስትመንት ፍቃድ እድሳትና ፈቃድ ነክ አገልግሎት መስጠት ተችሏል። አዳዲስ ወደ ኢንቨስትመንት እንቅስቃሴ ከገቡ ፕሮጀክቶች ቋሚ 561 እና ግዛዊ 10516 የሳይ ዕድል መፍጠር እንደተቻለ በድጋፍና ክትትል ማረጋገጥ ተችሏል።